አይ እስኪ ይሁን ይሻል እኮ አይደለም። ምክንያቱም ስላላና ስላናደድሽ ወድጀሻለሁ ከመጀመሪያው ተንኮል አላሰብሽም። እሱማ አሰ ደግሞ የህይወት መንገድ የሕይወት ጉዳይ ነው። ሕይወት ደግሞ ምን ላይ እንደምትጥልሽ አይታወቅም። የእያንዳንዱ ሴ ወደፊት አይታወቅም፣ ያጋጥማል ስለዚህ እንዳተቁሶት ነው ማለት ነው። እሺ፣ አመሰግናለሁ። በዚሁ ቤተሰብ ፎሎ አድርጓት ዳግማዊት መስፍን የሚለውን የክብሮሚ ባለቤት እና ፎሎ አድርጓት፣ ፎሎ አድርጓት። የክብሮሚ አድናቂዎች ወዳጆች፣ እስኪ እናያችሁ ህ መች ምንድነው? ድራማ ጀበና ድራማ ላይ አዲስ ድራማ በጣም ደስ የሚል ድራማ፣ እንጎቻ ሲናማ ላይ ባለ ጀበናዊ የሚል ድራማ አሪፍ ትወና ትሰራለች ከምሩ ጋር ምሩዬ ጋር ምንወዳት ከምንወዳት ጋር ከምንሳሳላት ምሩዬ ጋር

ሰኒ ትራስ አቅፋ አቅፋ ማለት ነው። ትራስ አቅፋ አቅፋ ሁን ክብሮሜ

ምን ነው? ሌላ እኔማ ልጠራው ነበር ሰርግ ጊዜ፣ በቃ አሁን አልጠራውም። አንተማ መብላት ብቻ አይደለም እኮ መሸጥቶ ትምላለህ። ኧረ በረሃ በቃ ተነቃቃም በቃ ተውኩት። አያሳስብሽ በቃ ድጋሚ እንደግሳለን። እዚህ ኢንዱስትሪ ውስጥ አይ ዋና ጤና ነው ግሞ፣ እሷ እንደሆነች ገና ትንሽ ነው የምትመስለው። ገና ነች እኮ እሷ። አላልኩም አላልኩም፣ ያ ያው ማለት ነው። የሴቶች ጠባቂ ስለሆንክ የሴቶች ነገር አይሆንልኝም፣ እንደዚያ ነው። ውነታ አደንቃቸዋለሁ እና አሁን እና እሱ በጣም ለሴቶች ያላቸው ለሴቶች ያለውን እንክብካቤ ይበስ አይ ጥሩ ነው እኮ እኛም እንግዲህ እንጠራችኋለን። እንዳቀሩ ስራ አሪፍ ነው። እባክሽ አንቺ ጋ እንዴት ነው? ኧረ ጠፍተሻል። ግን ማን አጠናኝም እንዴ ስራ ቦታ ድረስ ምንድነው፣ አንዳንድ ቀጥራ ነች? እናንተ ጋር ጀምረዋል እኮ። አዎ፣ እኔ ወደ እናንተ ያልመጣሁት ቁም ነገርም የሰራች ነው

ምርጥ ይሄ ነው ብራዘር፣ ያሰፈራል። አሁን ከሰሞኑ እንገናኛለን። በቃ እኔም ተዋሰራለኝ። በቃ ሰላም ድሮ

የምር ስሩት በቃ ስሩትን እንዳዲስ እንከታተለው። በ በቲክታካቸ እንምንም ምንም አረጋቻ በጣም ደስ ይላሉ። ለመናገር ያድራ ታሪኩ በጣም በጣም ቆንጆ ነው። ጠቡሽን ደግሞ ትወደዳት እኮ ኮሜንት ካየ በቃ ጠቡሽ ጠቡሽ ጠቡሽ ነው የሚሉት፣ እንዳለ ምክንያቱም እሷ ታስቃለች፣ በደንብ ነው የምታሳምረው። ለዛሬው ድራማ ሻይታቦሽ አያሽ። እኔ ዳግም የለም። ፎሎ አርጉት፣ ፎሎ አርጉት፣ ፎሎ ፎሎ አድርጓት። አልሚ ሜንሽን አድርጊ እስኪ፣ ትንሽ አንቺ እጄ ስራ ያዝኝ ካለሽ

ዳግማዊት መስፍን የክብሮ የቀኝ ጎን ነው፣ ግራ ጎን ነች። ሆሎ አድርጓል። ምን ምን አስበች ነው? ቀኝ ምን ጎን ነው? ምን ጎን ነው? ያው ነው፣ ዞሮ ትገለባበጫለች። መገለባበጥ አይቀርም ማለት እንዴ? አንድ ሺ ከገባች፣ በቪዲዮ ትመጣለች። ጠዋት አላችሁ ቆንጆ ያስገባትና በቪዲዮ አንድ ሺ አስገባት። ሄሎ ሰኒ ስትመጣ ንገሪኝ። እሺ እኔ ወርድላታለሁ። ሰኒ አንዴ ክብሮን ታጅብ እሺ መታለች እኮ እኔ ቦታ ትችል ያለ የለም። ቅድም እሷ ጠፍታለ ስትል ዝጊ ብላ ትወታል። እና አሁን እሷ ትግባቀ አንዴ ጠብሽንም ታውራ ክብሮንም ታውራ። እኔ እወርዳለሁ አለች እኮ ሰኒ፣ ወረደች። ቅድም እኮ ገሰ ሰኒ መታለች። እሺ አውርጅኝ፣ አስገቢያት። አሁን እኔ አውርጅና እሷን አስገቢያት። ያው መታለች። ሌላ ሰው እንዳትዛብ እሺ። ማሚ ማሚ እሽፍ